ማርኬቲንግ እዝ ማርኬቲንግ መቶ አይነት አካሄድ አለ። ዘ ሞስት ኢምፖርታንት ኖ ፕሮዳክሽን ፕሮብለምስ ሁሌ ፊክስ ማድረግ ይቻላል። ገንዘብ ይፈታዋል። የገበያ ችግር ገንዘብ አይፈታውም። ገበያ ውስጥ አንድ አዲስ ምርት ማስገባት ከባድ ስራ ነው። በጣም ከባድ ስራ ነው። ፋብሪካ መትቀር ቀላል ነው። ዩኖ ቢዝነስ ውስጥ የመጨረሻው ትልቁ ከባድ ስራ አንድ ሰው አምኖ ይሄንን እቃ እንዲገዛህ ማድረግ ነው። የትኛው ስራ በጣም ትርፋማ ነው፣ እሱ ጋር ልግባ ብያ አይደለም ግን ጥሩ ስራ ባይ ኔቸር ትርፋማ ነው። ከካፕታል ቀጥሎ ቴክኖሎጂ እስ ኤቭሪቲንግ ኢንወይ፣ ቴክኖሎጂ እስ ኤቭሪቲንግ። ለምን ራሱ ደግሞ ካፕታል ይፈጥራል። ኤኒ ቢዝነስ ናው ት ኖት ዲጂታል የእድገት ጉዞ ላይ በቃ በረጅሙ ስታየው ጥሩ አይደለም መጨረሻው። ሶ ሆቴል ከን ቢ ዲጂታል ዲጂታል ፕላትፎርም አሁን የምናቋቁመው ኢንቨስትመንት ባንክ ኢትዮጵያ ውስጥ አለ እንጂ ዲጂታል ባንክንግ ፋይናንስ ኦል ዲጂታል ሪል እስቴት ቴክኖሎጂ። አሁን ደግሞ የሚመጡ ነገሮች አሉ። በጣም ቀድሜ ባልሄድም፣ ቴክኖሎጂ ተጠቅመህ ዓለም ላይ ያለ ገበያ ማምጣት ትችላለህ። አንተ እዚህ ከተማ ውስጥ አንድ ቆንጆ ሱቅ አለ።

ምሳሌም አይደለም እና በሂደት ሊትል ቢት ኦፍ ኤጁኬሽን አይነት ነገር የኔ አመለካከት አሁን፣ ወጤስ ፖንትን ላይፍ የትኛው ስራ በጣም ትርፋማ ነው እሱ ጋር ልግባ ብዬ አይደለም ግን ጥሩ ስራ ባይ ኔቸር ትርፋማ ነው። አሁን ስራ ለሚጀምር ሰው ሁሌ የምለው ነገር ነው። እኔ ስላልኩ አይደለም። እዚህ ያለሁበት አካባቢ የምን ነገር ገበያ አለ፣ የምን ነገር ክፍተት አለ፣ የምንገባባቸው ስራዎች ሁሉ ከዛ ነው የሚነሱት። ትንሽ አሁን ቀላል ጊዜ አይደለም ስራ ለመጀመር። ለምን የሁሉ ነገር ዲማንድ ማለት አግሪገት ዲማንድ ደስ ማተር ፎር ዋት ወርዷል። ለምን? ፕራይማሪሊ አንዱ ድራይቪንግ ፋክተር ኢንፍሌሽን። ኢንፍሌሽን እንዴት? ኢንፍሌሽን ጀስት ሜክስ ፒፕል ፖር፣ ደሃ ነው የሚያደርገው። ሶ ለሁሉ ነገር ያለው ፍላጎት ማርኬት ዲማንድ እየቀነሰ ነው። ማንም ሰው ስራ ላይ ያለ ይህንን ያውቀዋል። ሶ አሁን ይህንን ያገናዘበ እና ደግሞ ፖኬትስ ኦፍ ዲማንድ አሉ። ጥሩ የሆነው አሁንም ማየት ይፈልጋል አንድ ሰው ዩኖ ለእኔ አመለካከት እኔ ይዤ ለምመጣው ነገር እኔ ማረግ ማድረግ ለምፈልገው ነገር ፋይናንስን ቴክኖሎጂ ቅድም ያልኩ ነገሮች ላይ አሉ። ከዛ ውጭ ስራዎች አሉ። እያንዳንዱ ሰው የራሱ እይታ አለው፣ የራሱ ልምድ አለው፣ አቅም አለው፣ መስራት የሚወደው ነገር አለው። ሶ ዊዝን ዛት ደግሞ ለራሱ ምን ልስራ ብሎ ማሰብ ይችላል። አንድ ሁሌ የምለው ነው። በቃ ዲማንድ ዲማንድ ማርኬት በደንብ አስቦ መግባት እዛ ላይ ከትንሽ እስከ ትልቅ ገበያ አለው ወይ ይሄ ነገር ላናየው ይችላል። ሶ ጥሩ ምሳሌ አሁን የዛሬ 25 ዓመት 26 ዓመት ሃይላንድን ሎንች ሳረግ ገበያ የለውም። ለምን ሰው ውሃ ይጠጣል? ግን በጠርሙዝ ውሃ የሚጠጣ የለም ሰው። ገበያ ባይኖርም ሊኖር የሚችል ገበያ ታይቶኛል። ለምን ሌላ ሀገር ሁሉ አለ እኛ ሀገር ያልነበረበት ያው የሶሻሊስት ታሪኩ ምናምን ምናምን ገና አዲስ ነበር። እዚህ ያለው ሰው ከሌላው ሀገር ሰው ምንድነው? ከኛ የበለጠ ኢንካም ያነሰ ያላቸው ሀገሮች ውሃ ይሸጣል። ሶ ኢትስ ኦብቪየስ ማየት የለብኝም ያንን ለመገመት አ ሶ ዩ ኖ አንድ ገበያ ውስጥ ክፍተት፣ ሁለተኛ ደግሞ እዚህ እዚ ይሄ ነገር ባይኖርም ይሄ ነገር ኢንትሮዲስዩ ቢደረግ ብናስተዋውቀው፣ ገበያ ውስጥ አንድ አዲስ ምርት ማስገባት ከባድ ስራ ነው። በጣም ከባድ ስራ ነው። ፋብሪካ መትቀል ቀላል ነው። ፕሮዳክሽን አክቹሊ ኢዝ አ ኮሞዲቲ ኢዚ። ከተበላሸ ፊክስ ታደርገዋለህ። ገበያ ግን የማያዝ የማይጨበጥ የሚቀያየር አስቸጋሪ ነገር ነው። ሶ ያ ምን ይፈልጋል? ማርኬቲንግ ውጭ ሀገር ቢዝነስ ውስጥ የመጨረሻው ትልቁ ከባድ ስራ አንድ ሰው አምኖ ይሄንን እቃ እንዲገዛ ማድረግ ነው። ያ ደግሞ እንግዲህ እንደ እኛ ሁን ያኔ ሃይለንድሎች ስናደርግ በጣም ትልቅ በጀት ለማርኬቲንግ የሚስቡ ነገሮች ምኖች ምኖች ምናምን ትርጉም አላቸው። ከግማሽ በላይ ወሳኙ ነገር ማርኬቲንግ ከስተመር ያ ራሱን የቻለ ማርኬቲንግ ኮርሶች፣ ዲግሪዎች፣ ምናምኖች አሉ። ላክ ብዙ አይነት አካሄድ አለው። ብዙ አይነት ማርኬቲንግ አለው።

ልክ ነው አይደለም? ልል አልችልም። ማርኬቲንግ ዚ ማርኬቲንግ መቶ አይነት አካሄድ አለ። እነዚህ ጥቅል ጥያቄዎች ዩኒቨርስሊ አፕላይ የሚያደረግ መልስ የላቸውም። ቢዝነሶች በጣም አሁን ግብርናው ስትሆን ፕሮዳክሽኑም ሌላ ነው፣ ገበያውም ሌላ ነው። ቴክኖሎጂ ስትመጣ ሌላ ነው፣ ባንክ ስትመጣ ሌላ ነው፣ ሆስፒታል ስትመጣ ሌላ ነው፣ ሱቅ ስትመጣ ሌላ ነው። ማርኬቲንግ ምንድነው? አንደርስታንዲንግ ካስተመር ያ ካስተመር ምን ይፈልጋል፣ እንዴት ብዬ ማርኬት ባረገው ይህ ነገር ሊገባው ሊቀበለው ይችላል እና አራት አምስት መንገዶች እዛው ያደርሱ ይችላሉ። ሁሉንም መከታተል አትችል ይሆናል ከምትችለው